መሶብ የአንድ ማዕከል አገልግሎት መነሻ ሀሳቡ የተደራጀበት መንገድና ለዜጎችና በአጠቃላይ ለሀገር የሚያስገኘው ፋይዳ ሲታይ አራት መሰረታዊ የብልጽግና ፓርቲ እሳቤዎች በተግባር የሚታዩበት ነው። የመጀመሪያው የመደመር እሳቤ ነው። የተለያዩ ተቋማትና አገልግሎቶች በአንድ ጣሪያ ስር በማሰባሰብ ማለትም ሲነርጂ ኦፍ ሰርቪስ በመፍጠር ተቋማት በተናጥል ጥረት ከሚያሳኩት በላይ የተሻለ ውጤትና ፋይዳ የሚያስገኝ ነው። ይሄ የመደመር እሳቤን መሰረት ያደርጋል። በተጨማሪም መሶብ የአንድ ማዕከል አገልግሎት የተደራጀበት መንገድ በነበረው ላይ መገንባት ነው። የነበረው ላይ የሚጎለውን ሞልቶ ሌሎች አስፈላጊ ጉዳዮችን አሟልቶ መሄድን መሰረት ያደረገ ነው። ይሄ ህንፃ የነበረ ህንፃ ነው። ስለዚህ ለአንድ ማዕከል አገልግሎት በሚመች መልኩ በነበረው ላይ የጎደለው ተሞልቶ ተጨማሪ የሚያስፈልጉ ጉዳዮች ተሟልተው ተጨማሪ ግንባታ ተከናውኖ አስፈላጊው ግብዓት ተከናውኖ ነው ለዚህ ይበቃው። ከዚህ በተጨማሪ አገልግሎቱን እየሰጡ ያሉ አካላት በተቋማት ላይ የነበሩ ሰዎች ናቸው። በየተቋሙ በተለይ ወደ አንድ ማዕከል አገልግሎቱ ወደ መሶብ የገቡ ተቋማት ውስጥ ይሰሩ ከነበሩት ለአንድ ማዕከል ለመሶብ ብቁ የሆኑትም በመለየት የሚጎላቸውን ደግሞ በማሟላት አቅማቸውን በመገንባት አገልግሎቱን በብቃት የሚሰጡበት ሁኔታ መፍጠርን መሰረት በማድረግ የተሰራ ነው። ይሄ ደግሞ ከብልጽግና እሳቤ ጋር የሚሄድ ነው። በተጨማሪም መሶብ ስያሜው ራሱ ሀገር በቀል ነው። ስለዚህ በአጠቃላይ መሶብ የአንድ ማዕከል አገልግሎት የመደመር ፍልስፍና በተግባር የታየበት ተጨባጭ ማሳያ ነው ብለን መውሰድ እንችላለን። የተቋም ግንባታ ብልጽግና ፓርቲ ትልቅ ትኩረት የሰጠው ጉዳይ ነው። ነፃ፣ ገለልተኛና ብቃት ያላቸው ጠንካራ ተቋማትን መፍጠር አለብን ብሎ ባለፉት ዓመታት በተለያዩ ሕግ አስከባሪ ተቋማት፣ በሌሎችም ተቋማት ስራዎች ሲሰሩ ቆይቷል። ከአገልግሎት አሰጣጥ ጋር በተያያዘ የጠንካራ ተቋም መገለጫዎች የሆኑ ጉዳዮችን ያሟላ ነው መሶብ። ለምሳሌ ከአገልግሎት አሰጣጥ ጋር በተያያዘ አንድ ተቋም ጠንካራ ነው፣ ብቃት አለው የሚባለው አንደኛ የሚሰጠው አገልግሎት ፍትሐዊነትና ተደራሽነት ያለው ሲሆን ነው። መሶብ የአንድ ማዕከል አገልግሎት ለተገልጋይ በጣም ምቹ ነው። የአገልግሎት መስጫ ቦታው ምቹ ነው። እንደዚሁም በዚህ ማዕከል ብቻ ሳይወሰን ተገልጋዮች ቤታቸው ሆኖ አገልግሎቱን ማግኘት የሚችሉበት ስለዚህ ተደራሽነቱ እስከ ቤት ድረስ እስካሉበት ቦታ ድረስ የሚደርስ ነው። ከዚህም በተጨማሪ አገልግሎቱ የሚሰጡባቸው ሰዓታትም በጣም ምቹ ናቸው። ከዛም ባሻገር መሶብ የአንድ ማዕከል አገልግሎት ሁሉንም ህብረተሰብ ክፍል ያለምንም ልዩነት ያለ አድሎ አገልግሎት ለመስጠት የሚያስችል ነው። አጠቃላይ የተዘረጋው የአሰራር ስርዓት ማንንም ከማንም የማይለይ ስርዓት ነው። ስለዚህ ከፍትሐዊነትና ተደራሽነት አኳያ ደረጃውን የጠበቀ ነው። ከዚህ በተጨማሪ አንድ ተቋም ጠንካራ ነው፣ ብቃት አለው የሚባለው የሚሰጠው አገልግሎት ቅልጥፍና ሲኖረው ነው። ከቅልጥፍና አኳያ በአጭር ጊዜ አገልግሎቶችን ቀልጣፋ በሆነ አኳኋን ከመስጠት ጋር ይያያዛል። በአጭር ጊዜ አገልግሎቶችን ቀልጣፋ በሆነ አኳኋን ለመስጠት ደግሞ አላስፈላጊ የሆኑ የፕሮክራሲ ሂደቶችን እና መጓተቶችን ማስቀረት ያስፈልጋል። ለዚህ ደግሞ በቴክኖሎጂ ጠቃላይ አገልግሎት አሰጣጥ ሂደቱን ማዘመን ይጠይቃል። እነዚህ ነገሮች ሁሉ የተሟሉበት ማዕከል ስለሆነ ቅልጥፍናን ለማረጋገጥም የሚያስችል ነው። የአገልግሎት ጥራት ሲነሳ ዋናው ጉዳይ የሚሰጠው አገልግሎት ምን ያህል ዓለም አቀፍ እና አገር አቀፍ የጥራት ደረጃ መመዘኛዎችን ያሟላል የሚለውን ማየት ነው። ዓለም አቀፍ እና ሀገር አቀፍ የጥራት ደረጃዎችን መሰረት ባደረገ መልኩ አገልግሎት ለመስጠት ደግሞ ብቃት ያለው የሰው ኃይል ያስፈልጋል። ከዚህ አንጻር ይሄ ተቋም እጅግ ደረጃውን የጠበቀ ነው ብለን መውሰድ እንችላለን ምክንያቱም አጠቃላይ ዓለም አቀፍና ሀገር አቀፍ የጥራት ደረጃ መመዘኛዎችን መሰረት ያደረገ አገልግሎት እየተሰጠ ነው። ለዛ ደግሞ እዚህ ውስጥ በኃላፊነት የተመደቡ እና በሰራተኝነት ያሉ አካላት ብቃታቸው ተረጋግጦ ተፈትነው ለዚህ ብቁ መሆናቸው ተረጋግጦ ያለበት ሁኔታ ስላለ ከዚህ አኳያ ሲታይ ጥራት ያለው አገልግሎት ለመስጠት የሚያስችል ነው ብለን መውሰድ እንችላለን። ተቋሙ እንደ ሀገር ከሀገር ግንባታ አኳያ ትኩረት የተሰጠው ጉዳይ መሆኑ ነው። መሶብ የአንድ ማዕከል አገልግሎት የአገልግሎት አሰጣጡ በጣም ቀልጣፋና ውጤታማ በመሆኑ ዘመናዊ በመሆኑ የተገልጋይ እርካታን የሚያረጋግጥ በመሆኑ ከዚህ በተጨማሪም በተለይ ቅልጥፍናን፣ ግልጸኝነትና ተጠያቂነትን ለማስፈን የሚያስችል ሁኔታ ስላለ ብልሹ አሰራሮችንና ሌብነትን ለመከላከል እና መልካም አስተዳደር ለማስፈንም ምቹ በመሆኑ ከዚህ በተጨማሪ የኢኮኖሚ ልማትንም ለማፋጠን እና የሀገር ግንባታ ስራችንን ወደ ላቀ ደረጃ ለማድረስም ፋይዳው እጅግ በጣም ወሳኝ ስለሆነ በሁሉም አካባቢዎች መስፋት የሚገባው አገልግሎት ነው። ከዚህ አኳያ ክቡር የፓርቲያችን ፕሬዝደንት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መሶብ የአንድ ማዕከል አገልግሎት ወደ ሁሉም የሀገራችን አካባቢዎች እንዲሰፋ አቅጣጫ ተቀምጧል። እንደ ፓርቲ ይህንን እኛ በቀጣይ የምንከታተል ይሆናል። ሁሉም ከዚህ ልምድ በመውሰድ በአካባቢ አቅም ተመሳሳይ አገልግሎቶችን ለመስጠት ዝግጅት እያደረገ ያለበት ሁኔታ ስላለ ይህንንም ለውጤት ከማብቃት አኳያ በቀጣይ አስፈላጊውን ክትትል እናደርጋለን። ተገቢውን አመራር እንደ ፓርቲ ለመስጠት ሁላችንም ዝግጁ ነን።